ሄሎ፣ ሄሎ ጤና ይስጥልኝ። በያላችሁበት እግዚአብሔር ሰላም ይብዛላችሁ። ወንድማችሁ ጓዋነኝ። እንግዲህ ከዚህ በፊት የጀመርነውን ትምህርት እንቀጥላለን ማለት ነው። እንግዲህ ያዕቆብን መጽሐፍ ጀምረን ቁጥር አንድን እና ሁለትን ጨርሰን ሶስትን እንግዲህ ዛሬ የምንጨርስበት ቀን ይሆናል። ምዕራፍ ሶስትን ማለት ነው እና ትምህርቶቹን እንግዲህ እየተከታተላችሁ እንዳላችሁ እያየሁ ነው ያለሁት። እንግዲህ በዚህ ያህል ቁጥር ብዙ ሰው ያህል ብዬ አልገመትኩም ነበር። እና እንግዲህ ሁላችንም የምንገናኝበት መስመር ሆኖልናል ማለት ነው። እንግዲህ የእግዚአብሔርን ሐሳብ አንድ ሰው ብቻውን የሚያገለግለው አይደለም፣ ሁሉም ሰው በኅብረት የሚያገለግለው ነው። ሐሳቡ እውነት ከሆነ ደግሞ እውነትን ደግፈን ሕይወታችንን ቢውል ካደረገልን ቢውልድ ያደረገልን ነገር ይዘን ወደፊት መሄድ ይኖርብናል ማለት ነው እና እንግዲህ ሰላሙ ይብዛላችሁ፣ የእግዚአብሔር ቸርነትና ምሕረት ይብዛላችሁ ልል ወዳለው እንግዲህ ዛሬ ምዕራፍ ሶስት ከቁጥር አስራ ሶስት እስከ አስራ ስምንት ያለውን ነው የምናየው። ማለት ነው እንግዲህ ቦታው ሲነበብ እንደዚህ ይላል፣ ከእናንተ ጥበበኛ አስተዋይ ማን ነው? በመልኳ ማናኗሩ ስራውን በጥበብ የዋህነት ያሳይ ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ በእውነት ላይ አትዋሹ ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው የስጋም ነው የአጋንንትም ነው ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል ሌላው የሚገርመው ነገር ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ ናት፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት እያለ ይቀጥላል። እንግዲህ ከዚህ ቦታ እንግዲህ እግዚአብሔር ዛሬ ምን ምንድን ነው የሚያስተምረን የሚለውን ሐሳብ መግቢያውን ርዕሱን እንግዲህ ሁለት አይነት ጥበብ እንዳለ እናያለን ማለት ነው። እዚህ ጋር ሁለት አይነት ጥበብ እንዳለ እንግዲህ እነዚህም ሁለት አይነት ጥበቦችን እናያለን። ቶታሊ ማለት ነው። ከቁጥር 13 እስከ 18 ያለው ሁለት አይነት ጥበብ እንዳለ እና እያንዳንዱ ጥበብ የራሱ መገለጫ እንዳለው ሁለት አይነት ጥበብ ማለት አንዱ የአንዱ ፍጹም ተቃራኒ የሆኑ አንዱ ከአንዱ ጋር እኩል የማይሄዱ ሁለት አይነት ጥበቦች እንዳሉ እናያለን ማለት ነው። እንግዲህ እዚህ ጋር እንግዲህ ከዚህ በፊት በሰራሁት ቪዲዮ ላይ እንደተማር ነው ማለት ነው። እንግዲህ ትክክለኛ እምነት እና ትክክለኛ ያልሆነ እምነት የሚል ሀሳብ ነበር። እንግዲህ ወይም ሰይጣናዊ እምነትና እግዚአብሔራዊ እምነት ወይም የውሸት እምነትና ትክክለኛው እምነት የሚለውን ነበር ስናይ የነበረው። ዛሬ ግን ደግሞ የምናየው ምን የሚል ነው እንግዲህ ጥበብ እውነተኛ እና እግዚአብሔራዊና ሰይጣናዊ ወይም አጋንንታዊ የሆነ እንዳለ ዛሬ ለማየት እንሞክራለን፣ ከነካራክተሪስቲካቸው ወይም ከነፀባያቸው ማለት ነው እንግዲህ ቁጥር 13 ላይ ከእናንተ ከእናንተ ጥበበኛና አስተዋይ ማን ነው? ይላል። ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይላል። ስለዚህ እዚህ ጋር ምን ሊል ፈልጎ ነው የሚለውን ክልል ልናውቅ ይገባል። አስተዋይ ነን ካለን፣ ጥበበኞች ነን ካለን ማረጋገጫ ማሳየት አለብን ማለት ነው። ማረጋገጫ ያስፈልገናል ማለት ነው። ከዚህ ቃል ኮንቴክስት አንጻር ከዚህ ከያዕቆብ መልእክት ኮንቴክስት አንጻር ስናይ ምን ያስፈልገናል ማለት ነው? ማረጋገጫ ያስፈልገናል ማለት ነው። ይህንን ማረጋገጫ፣ ምን ምን አይነት ማረጋገጫ ማለት ነው? በተግባር የሚገለጥ ማረጋገጫ ያስፈልገናል ማለት ነው። ስለዚህ ማንኛውም አይነት ስራ ስብከት ሊሆን ይችላል፣ ትምህርት ሊሆን ይችላል። ማንኛውንም አይነት ነገር የምናደርገውን ነገር ከእግዚአብሔር የመነጨ ከፍቁ የመነጨ በመነጨ ትህትና ካልሆነ ማለት ነው ይህ ነገር ሁሉ ከንቱ ነው ማለት ነው። ስለዚህ የእግዚአብሔር ትህትና የእግዚአብሔር ጥበብ ሁልጊዜ ከትህትናን የሚያስከትል ነው ማለት ነው ጥበብ ኖሮት ትህትና የሚጎለው ከሆነ እሱ እግዚአብሔራዊ እንዳልሆነ ማየት እንችላለን ማለት ነው ስለዚህ እዚህ ጋር እንግዲህ ሌላው ምንድን ነው ቁጥር አስራ አራት ላይ የሰው ወይም የሰይጣን እና እነዚህ ሶስቱን አንድ ላይ አድርጓቸዋል ነገር ግን መራራ ቅንዓትና አድመኝነት በልባችሁ ቢኖርባችሁ አትመኩ በእውነት ላይ አትዋሹ ይላል እ የምን መገለጫ ነው ቁጥር 14 ላይ ያለው እውነተኛ ያልሆነው ጥበብ መገለጫዎች ናቸው ኢቨን የሚገርማችሁ ነገር ከዚህ ቃል ኮንቴክስት አንፃር ሳይ የታዘብኩትን ነገር ባወራላችሁ ደስ ይለኛል ምን መሰላት ዓለማዊ ጥበብ ሰይጣናዊ አጋንንታዊ ጥበብን ይዞ ሰው ማገልገል እንደሚችል እዚህ ቦታ ላይ ታዘባለህ። የሚያገለግልበት ዋና ዓላማ ግን ምንድነው? ራሱን ለማስከበር ለራሱ ጥቅም ሰው ሊያገለግል ይችላል በሠራው ነገር ሊኮራበት በማሰብ ሊያገለግል ይችላል። እንግዲህ እንደዚህ አይነት እንደዚህ አይነት ጥበቦች በዚህ ዘመን አሉ ወይ የሉም የሚለው ራሱን የቻለ ጥያቄ ነው። እኔ ግን የታዘብኩትን ሳልነግራችሁ አላልፍም። ብዙ ሰዎች አብዛኛው ሰው በዚህ መንገድ ላይ እየሄደ ነው ያለው። ምንም ነገር ብናደርግ ለእግዚአብሔር ክብር እስካላመጣን፣ ለራሳችን እስከሰራን ድረስ በሰይጣናዊ ጥበብ እየተመራን ነው ያለነው ማለት ነው። ወይም በሰው ጥበብ እየተመራን ነው ያለነው ማለት ነው። ስለዚህ ይህንን ልናውቅ ይገባል። ይህንን ካለ በኋላ ቁጥር አስራ አምስት ላይ ደግሞ እንደዚህ የሚል ሀሳብ አለ የሚገርማችሁ እንደዚህ አይነቱ ጥበብ ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው የስጋም ነው የአጋንንትም ነው ይላል። ስለዚህ ምድር፣ ስጋ፣ አጋንንት የሚለውን እነዚህን ሶስቱን ነገሮች ያስቀምጣል። ስለዚህ እነዚህ ሶስቱ ነገሮች መኖራቸውን በምን ማረጋገጥ እንችላለን፣ የሚለው ዋናው ጥያቄ ሊሆን ይገባል። እዚህ ጋር ማለት ነው። እንግዲህ ከዚህ ጋር ልንረዳ እንደምንችለው እንግዲህ በከኔ ይህንን ነገር በተፈጥሮ በተፈጥሮ እንግዲህ ከውሃ ከምንጭ ጋር አድጌ ለናንተ ብናገርላችሁ የተሻለ ነው ብዬ አስባለሁ። እንግዲህ አንድ ምንጭ፣ መልካም ምንጭ መልካምን ነገር ብቻ ነው የሚያወጣው። መልካም ያልሆነ ምንጭ እንደዛው መልካም ያልሆነን ነገር ነው የሚያወጣው። እንደዚሁ ከልባችን የሚወጣው ነገር የትኛውን ጥበብ እንደያዝን ያሳያል ማለት ነው። ስለዚህ እኔ በዚህ ዘመን ሳይ አብዛኛው ሰው በዚህ በዓለም ጥበብ በተባለው ሰብአዊ ጥበብ አጋንንታዊ ጥበብ በተባለው ጥበብ ውስጥ የሚንቀሳቀስ በአብዛኛው ሰው ባለማወቅም በቅናትም ሊሆን ይችላል፣ ግን ሰው በዚህ መንገድ እየሄደ መኖሩን የሚያሳየው ምንድን ነው? እንግዲህ እግዚአብሔራዊው ጥበብ የትህትና ጥበብ ነው ካለን፣ ያኛው ጥበብ ምንድን ነው? ምቀኝነት እና ቅናት በውስጡ አለ ማለት ነው። እነዚህ ሁለት ነገሮች በደንብ ይታዩበታል ማለት ነው። አንዱ ሰው ሲያድግ ሌላው በምቀኝነት የማይደሰት ከሆነ ኦረዲ በሰይጣናዊ ጥበብ ውስጥ ነው ያለው ማለት ነው። አንዱ ሰውዬ የሚያደርገውን አይቶ በፉክክር መንፈስ ብቻ የሚያደርግ ከሆነ ያንን ነገር ለመምሰል እንጂ እግዚአብሔርን ለመምሰል፣ የእግዚአብሔርን ሐሳብ ለማገልገል እስካልሆነ ድረስ ምንድን ነው? ማለት ነው የዲያብሎሳዊ ጥበብ ነው። ይህ ዲያብሎሳዊ ጥበብ ደግሞ የወደቀ መሆኑን እንግዲህ ያሳየናል። ይሄ ዲያብሎሳዊ ጥበብ የተባለው እንግዲህ ከወደቀ ሲስተም የሚመጣ እንደሆነ እናያለን። ያለ ምክንያቱም ከሰይጣን የሚመጣ ከሆነ ሰይጣን የወደቀ ነው። የወደቀ ስለሆነ የወደቀ ነገር ሰዎች እንዲያደርጉ ያደርጋልና እንግዲህ ከውድቀት የምንነሳበት ጊዜ እንደሚሆን አስባለሁ፣ ይህንን እውነት ከተረዳን ማለት ነው። ስለዚህ ከሰይጣን ሴጣን የወደቀው ለመሆኑ ማረጋገጫ የምትፈልጉ ተፈልጉ ካናችሁ ዮሐንስ አስራ ስድስት አስራ አንድ ላይ ሌላችሁ ማየት ትችላላች። ስለፍርድም የዚህ ዓለም ገዥ ስለተፈረደበት ነው ይላል። ስለተፈረደበት ነው። የተፈረደበት ስለሆነ እነዚህን ክፉ ነገሮች ያደርጋል ማለት ነው። ስለዚህ ምንድን ነው? በአጭር ቋንቋ ልናውቅ የሚገባው ሌላው እንግዲህ በዋነኝነት የሚታዩ ቁጥር አስራ ስድስት ላይ ያሉ ሲምፕቶሞች ካሉ ማለት ነው ህይወታችን ላይ ካሉ ኦረዲ እግዚአብሔራዊ ጥበብ በውስጣችን እንዳልገባን እንረዳ ይገባል። እነሱ ምንድናቸው? ቁጥር አስራ ስድስት ላይ እንደዚህ የሚል ሀሳብ አለ። ቅንአትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል። ቅንአትና አድመኝነት ባሉበት ይላል ስፍራ ሁሉ በዚያው ሁከት እና ክፉ ስራ ሁሉ አሉና ይላል። እና ምን ሊል ፈልጎ ነው የሚለው ማየት አለብን። እንግዲህ እኔ እንደተረዳሁት በአገር ደረጃም ይሆን በቤተ ክርስቲያን ደረጃም ይሆን በምዕመን ደረጃም ይሆን በእያንዳንዱ ሪሌሽንሺፓችን ውስጥ መከፋፈልን የሚያመጣው ዋነኛው እንግዲህ መንስኤው ይህ እንደሆነ ነው። እኔ በራሴ ማለት ያረጋገጥኩት ማለት ነው። ሁሉ ጊዜ ምቀኝነት ካለ አንዱ ሲያድግ አንዱ ደስ የማይለው ከሆነ ኦረዲ ሰይጣን እየሰራ ነው ማለት ነው። በአገር ደረጃ የተለያዩ ቦታዎች ሲለሙ ደስ የማይለው ሰው የኔ ብቻ የኔ የኔ የኔ የኔ የኔ የኔ ብቻ የሚለው የሚል ሰው ካለ ኦረዲ ምኑራል ማለት ነው፣ ፌልድ በሆነ ሲስተም ውስጥ በራስ ወዳድነት መንፈስ በምቀኝነት መንፈስ ውስጥ የሚራመድ ነው ማለት ነው። እንደዚህ አይነት ነገሮች ሊፈጠሩ አይገባም ማለት ነው። እንግዲህ ቁጥር አስራ አራት ላይ እንዳስቀመጠልን ማለት ነው። ስለዚህ ይህ በመሪዎች ዘንድ ራሱ የሚከሰት ነገር ነው። እንግዲህ እያንዳንዱ ተያይዞ አንድ ላይ እንደሚያድግ ግልጽ ነው። እንግዲህ ሁሉም አንድ ላይ ተያይዞ እንዳያድግ የሚያደርግ ነገር፣ መከፋፈልን የሚያመጣ ነገር ይህ የሰይጣን ዘር ምቀኝነት እና እንግዲህ ራስ ወዳድነት የራስ ምኞት፣ የግል ምኞት እነዚህ ሶስቱ ነገር ካሉ በጣም አስቸጋሪ እንደሆነ ከቃሉ አንጻር እናያለን ማለት ነው። እንግዲህ ሌላ ስለ ሰማያዊው ጥበብ ወይም ስለ እግዚአብሔራዊው ጥበብ ደግሞ ቁጥር 17 ላይ እንደዚህ ይላል፣ ላይኛይቱ ጥበብ ግን በመጀመሪያ ንጹህ ናት ይላል፣ ንጽህት ናት። በኋላም ታራቂ ይላል ገር እሺ ባይ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት ይላል። ስለዚህ ሰማያዊውን ጥበብ እዚህ ጋር በግልጽ አስቀምጦልናል ማለት ነው። ግን ምንድነው ይሄንን ከማለታችን በፊት ሰማያዊውን ጥበብ እንዴት ማግኘት ይቻላል የሚለው ጥያቄ መነሳት አለበት ማለት ነው። ሰማያዊውን ጥበብ እንግዲህ ከዚህ በፊት በሰራሁት ቪዲዮ ላይ ምዕራፍ 1 ቁጥር 15 ላይ የያዕቆብ መልእክ ምዕራፍ 1 ቁጥር አምስት ላይ ጥበብ የጎደለው ቢኖር ይጠይቅ የሚል አሳባል። ማንም ማንንም እግዚአብሔርን ምክንያቱም እግዚአብሔር ቸር ስለሆነ ጥበብን ይሰጠዋል የሚል አሳባል። ይህንን በግልጽ ልንረዳ ይገባል። ስለዚህ እንግዲህ እዚህ ጋር የጠቀሳቸው ነገሮች የእግዚአብሔር ጥበብ ምን ይመስላል? የሚለውን የተወሰነ ነገር እናያለን ማለት ነው። እሱም ብቻ አይደለም። የእግዚአብሔር ጥበብ መሆኑን እንዴት ልናውቅ እንችላለን? የሚለውንም አንድ ላይ ያያይዘን እናያለን ማለት ነው። የመጀመሪያው ምንድነው? ንጹህ ነው። የእግዚአብሔር ጥበብ በመጀመሪያ ምንድን ነች? ንጽሕት ናት ማለት ነው። ስለዚህ ንጹህ ምክንያቱም እግዚአብሔር ምን ስለሆነ ንጹህ ስለሆነ ማለት ነው። እግዚአብሔር ቅዱስ ስለሆነ የእግዚአብሔር ጥበብ ሁል ጊዜ ንጹህ ነው። ሌላ ካራክተሪስቲኩ ወይም ጸባውም ሌላ ጸባዩ ምንድን ነው? እንግዲህ ከላይ የተጠቀሱ ነገሮች አሉ። ንጽሕት ናት፣ በኋላም ታራቂ ናት ይላል። አዎ እና እነዚህን ነገሮች እያንዳንዱን እንግዲህ እዚህ ጋር ገልጿቸዋል። እዚህ ጋር ምን ለማለት ፈልጎ ነው? የእግዚአብሔር ጥበብ እንግዲህ እንደዚህ አይነት ንጹህ ከሆነ፣ ሁለተኛ ሰላም ወዳድ ነው ማለት ነው። የእግዚአብሔር ጥበብ ሰላም ወዳድ ነው ማለት ነው። እንግዲህ በአጭር ቃል የእግዚአብሔር ጥበብ ጠብን አያመጣም ማለት ነው። የእግዚአብሔር ጥበብ ምንን አያመጣም? ጠብን አያመጣም ማለት ነው። ስለዚህ ጠብ ከእግዚአብሔር እንዳልሆነ ከዚህ ልንረዳ እንችላለን ማለት ነው። ምክንያቱም ባለፈው ብያለሁ የተወሰነ ነገር የእግዚአብሔር የጥበብ ምን አይነት ካራክተሪስቲክ አለው። ሌላው ያቆ ምዕራፍ አንድ ቁጥር 19 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። ይህም የእግዚአብሔራዊ ፍቅር መገለጫ ነው ማለት ነው። ስለዚህ ሰላም ወዳድ መሆን መቻለ ያስ እግዚአብሔር ጥበብ ሰላም ወዳድ ነው። ይህንን በትክክል ልንረዳ ይገባል። በትክክል ልንረዳ ይገባል። ሮሚያ 14:19 ላይ እንግዲህ ሰላም እንግዲያስ ሰላም የሚቆምበትን እርስ በእርሳችን የምንታንጽበትን እንከተል ይላል። እንግዲህ ሰላም የሚቆምበትን እርስ በእርሳችንም የምንተናነጽበትን እንከተል ይላል ምን ለማለት ፈልጎ ነው የሚለውን እዚህ መረዳት አለብን? ስለዚህ የእግዚአብሔር ጥበብ እንግዲህ ለሌላው አሳቢ እንደሆነ እንረዳለን። እግዚአብሔራዊ ጥበብ ብዙውን ጊዜ እንግዲህ ምንድነው ይሄ በእንግሊዝኛው የምንለው በአማርኛ በፖይንት ላይ ለምሳሌ ስንከራከር ወይም በአንድ ኢሹ ላይ እንግዲህ በዚህን ጊዜ ብዙ ሰዎች እንደሚከራከሩ እናውቃለን። ክርክርን ስንከራከር እግዚአብሔር ጥበብ ያለው ሰው ምን አይነት ክርክርን ነው የሚከራከረው የሚለውን ወይም በፖይንት ላይ ዲል ስናደርግ ምን አይነት ምን አይነት ነጥቦችን ያካትታል እግዚአብሔራዊው የሚለውን ላሳያችሁ ሞክራለሁ። አንደኛ ጎጂ ቃላትን አይጠቀምም። ሁለተኛ ለሌላው አሳቢ ነው። ክርክሩን ለማሸነፍ ብቻ በማሰብ አይከራከርም። ምክንያቱም ምን ይከሰታል መሰላችሁ፣ ክርክርን ለማሸነፍ ብለን ስንከራከር ሰዎችን የምናጣ ከሆነ ጥቅሙ ምንድን ነው? ክርክሩን አሸንፈን ሊሆን ይችላል፣ ሰዎችን ካጣን ግን ጥበቡ እግዚአብሔራዊ አልነበረንም ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳይጎሉ ልንጠነቀቅ ይገባል። ሌላው ምንድን ነው? እግዚአብሔራዊ ጥበብ ተገዢ ነው። ኤፌሶን 5:21 ላይ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። this is very very very important እንግዲህ በዚህ ዘመን ያለ ሰው ላለመገዛት ነው፣ ገዢ ለመሆን ነው። እራሱን መገዛት አለበት። ጥሩ ሐሳብ ከመጣ ለምን አትገዛ? መልካም ሐሳብ ከመጣ ለምን አትገዛ? ይህንን እንግዲህ በአጭር ቃል ሰዎችን ለመቆጣጠር አይፈልግም ማለት ነው። እራሱን ተገዢ ይሆናልና የሌሎችን ፍላጎት ያከብራል ማለት ነው። የሌሎችን ፍላጎት ያከብራል፣ የሌሎችን ሐሳብ ያከብራል እግዚአብሔራዊ ጥበብ እንግዲህ ይህንን በግልጽ ልንረዳና ልናውቅ ይገባናል፣ ማለት ነው። ሌላው ምን አይነት ካራክተርስቲክ አለው? ይቅር ባይ ነው። እግዚአብሔር ጥበብ ሌሎችን ይቅር ለማለት ዝግጁ ነው ማለት ነው ባጭር ቃል መልካም ፍሬ የሞላበት ነው ማለት ነው። የእግዚአብሔር ጥበብ መልካም ፍሬ የሞላበት ነው ማለት ነው። እንግዲህ ቅድም ለማለት የተወሰነ እንደሞከርኩት ሁለት ነገሮችን እዚህ ጋር ክልል እናያለን። እንግዲህ እግዚአብሔራዊውን እንግዲህ ከምንጩ ሁሉም ነገር ምንጩን ይመስላል። ምንጩን ይመስላል። ስለዚህ ይህ ነገር የሚያሳየን ነው። የእግዚአብሔር ቃል መልካም ነገሩ ምንድነው? መጀመሪያ የእግዚአብሔር ቃል ራሳችንን ነው የሚያሳየው። የሌሎችን ስህተት ከማየት ይልቅ መጀመሪያ ራሳችንን እንድናየው ነው የሚያደርገው እና መልካም ነገሩ ይሄ ነው። ስለዚህ ሌላው ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ ያሉት ፍሬዎች በሱ ውስጥ ይታያሉ ማለት ነው። እግዚአብሔራዊ ጥበብ ውስጥ እነዚህ ፍሬዎች ይታያሉ ማለት ነው። ምን ምን? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋር ራስን መግዛት እነዚህ ነገሮች የሚታዩበት ጥበብ ካልሆነ ጥበቡ እግዚአብሔራዊ አይደለም ማለት ነው። ስለዚህ እነዚህ ነገሮችን ራሳችንን በማየት እንድናስተካክል እግዚአብሔር ይርዳል። ሌላው ምን አይነት ባህሪ ያለው? እንግዲህ አያዳላም፣ አድሏዊ አይደለም። እግዚአብሔራዊ ጥበብ አድሎ አድራጊ አይደለም። ስለዚህ የራሱን ጥቅም ለማግኘት ሲል ሌላውን አያታልልም ማለት ነው። የራሱን ጥቅም ለማግኘት ሲል ሌላውን አያታልልም፣ አታላይ አይደለም ማለት ነው። እ? አታላይ ብቻ ሳይሆን አድሏዊም አይደለም ማለት ነው። ስለዚህ እውነቱን እንድንናገር እግዚአብሔር ይርዳል፣ ምክንያቱም ይሄንን እኔ ያልኩበት ምክንያት አለ። ይሄንን ያልኩበት ምክንያት አለ። ስለዚህ እነዚህ ነገሮች ካልታዩ በእኛ በእኛ ላይ ካልታዩ እያደግን አይደለም ማለት ነው። እያደግን አይደለም ማለት ነው። ምክንያቱም እነዚህ መልካም ነገሮች በእኛ ላይ የሚታዩ ከሆነ እንግዲህ በኤፌሶን አራት አስራ አምስት ላይ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ይላል ምን ለማለት ፈልገው ነው ራሱ ወደ ሆነው ወደ ክርስቶስ ለማደግ እነዚህ ነገሮች በእኛ ላይ ማኒፌስት መሆን መቻል አለባቸው ማለት ነው። እና እዚህ ቦታ ላይ ራሳችንን እንግዲህ ልንጠይቅ ይገባል ማለት ነው። ምን የሚል ጥያቄ ልንጠይቅ ይገባል ማለት ነው። የመጀመሪያው ጥበባችን ንግግራችን ቅን ነውን የሚለውን ጥያቄ ራሳችንን መጠየቅ አለብን። ጥበባችን ንግግራችን ቅን ነውን የሚለውን ጥያቄ ራሳችንን መጠየቅ አለብን ማለት ነው። ሌላውን የታዘብኩትን ነገር እዚህ ጋር አንስቼ ባልፍ ደስ ይለኛል። ብዙ ጊዜ ምድራዊ ወይም ሴጣናዊ የተባለውን ጥበብ የሚጠቀሙ ሰዎች ምን አይነት ካራክተሪስቲክ አላቸው የሚለውን ልናገር እወዳለሁ። ይህ ምንድን ነው? አንደኛው በጣም ስዊት የሆኑ ቃላቶችን ነው የሚጠቀሙት፣ ወይም በጣም ጣፋጭ የሆኑ ቃላቶችን ነው የሚጠቀሙት በጣም ጣፋጭ የሆኑ ቃላቶችን ነው የሚጠቀሙት፣ ግን አስተሳሰባቸው ጣፋጭ አይደለም። እንግዲህ ቃላት መናገርና አስተሳሰቡ የተለያዩ ነገሮች። መልካም ቃላት እየተጠቀሙ ሰውን ሊያሳስቱ ይችላሉ ማለት ነው። ይህ ደግሞ በጣም ከባድ ኃጢአት ነው። ይህንን እንግዲህ እንዳናደርግ እግዚአብሔር ይጠብቃል። እንግዲህ ቀጣዩ ቁጥር 18 ላይ የጽድቅ ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል፣ የጽድቅ ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ይላል። እንግዲህ እዚህ ጋ ግልጽ የሆነ ነገር፣ ሰው እንግዲህ የአፉን ፍሬ እንደሚያገኝ ቃሉ በግልጽ እዚህ ጋር ያስቀምጥልናል ማለት ነው። የሰራነውን የጥበብ አይነት ነው የምናጭደው ማለት ነው። እንግዲህ እዚህ ጋር ቃሉ ላይ በግልጽ የተቀመጠ ሐሳብ አለ፣ እንደዚህ የሚል ሐሳብ አለ። ገላቲያ ስድስት ሰባት ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ስለዚህ በአጭሩ ሰላም ፈጣሪዎች አንደበታቸውን መቆጣጠር እንግዲህ የጀመሩ ሰዎች ናቸው ማለት ነው። ከዚህ ስንረዳ ጥበባቸው ንጹሕ ሰላም ወዳድ ካልሆነ ምንድን ነው ማለት ነው? እግዚአብሔራዊ ጥበብ የላቸውም ማለት ነው። እንግዲህ እዚህ ጋር በጣም እያንዳንዱ ነገር ላይ ብናወራ ሰዓት አይበቃንም እንጂ፣ እንግዲህ በግልጽ እንዳስቀመጠው እግዚአብሔራዊ ጥበብ ገር፣ እሺ ባይ፣ ምህረትን፣ በጎ ፍሬን የሞላበት ጥርጥርና ግብዝነት የሌለበት ይላል። እንግዲህ ይህ ሃይፖክራሲ የምንለው ወይም አስመሳይነት፣ ግብዝነት የሚለው ትክክለኛ ትርጉሙ ምንድን ነው? ከዚህ በፊትም አውርቼዋለሁ። ትክክለኛ ትርጉሙ ምንድን ነው? ፊልም እንደሚሰሩ ሰዎች አይነት የምንጫወት ሰዎች መሆን የለብንም ማለት ነው። ሃይፖክራሲ ወይም ግብዝነት የሚባለው ምንድነው? አስመስሎ መተወን ማለት ነው። ሰባኪ ሳይሆን ሰባኪ መምሰል፣ አስተማሪ ሳይሆን አስተማሪ መምሰል ሳይኖረው መናገር ማለት ነው። እግዚአብሔር ከዚህ አይነት ህይወት ይጠብቃል። በእርግጥ ምንድን ነው እውነተኛውን የእግዚአብሔራዊውን እግዚአብሔራዊውን ጥበብ እንኖር ሲባል እንግዲህ አሁን እንደሚታየው ማለት ነው፣ ብዙ መጠላቶች ብዙ ቻሌንጆች ሊገጥሟችሁ ይችላሉ። ግን በእርግጠኝነት ልነግራችሁ የሚችለው ነገር ምንድን ነው፣ እግዚአብሔራዊ ጥበብ ሁልጊዜ አሸናፊ ነው። ሁልጊዜ አሸናፊ ነው ጊዜያዊ ሳይሆን ዘላለማዊ ነው እና ከዚህ በረከት እንግዲህ እንድንካፈል እግዚአብሔር ይርዳን። እንግዲህ በተቻለኝ ያህል የዛሬውን ቪዲዮ በዚህ አይነት ሁኔታ አዘጋጅቻለው። እንግዲህ ቀጣዩን ክፍል ይዤ እስክመጣ ድረስ የእግዚአብሔር መልካምነት ከእናንተ ጋር ይሁን። ወዳቸዋለው። መልካም ጊዜ። ባይ ባይ